ኢራን በትላንትና ሁለት ያስወነጨፈችው አራተኛው ትውልድና ያለችው የከይባር ሼካን ባሊስቲክ ሚሳኤልን ከስካሁኑ እጅግ እየላቀ ስኬትን አስገኝቶላታል። የእስራኤል የመከላከያ ምንጮች እንደ እንደተናገሩት የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽቷል። በተጨማሪም እንደ ሃይፋና ቴልአቪቭ ባሉ ከተሞች ከፍተኛ ጉዳት በማድረስ ትርምስ አስነስቷል። በሦስት ደረጃዎች ውስጥ እንደሚያልፍ የተነገረው ሞርተር አርኖልድ ተብሎ የሚጠራው በነዳጅ ማጠራቀሚያ ውስጥ ስለተገጠመ ሚሳኤሉን አጭርና ለእይታና መከላከል አስቸጋሪ አድርጎታል። ሰላም፣ ጠና ያስጥልን። የተወደዳችሁ የሀገር ድምፅ ቤተሰቦች ለሰዓቱ ያሰናዳ ነው፣ ሰበር መረጃችን እንሆ ተጀምረዋል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ዝግጅቱ ተሻገር። የኢራን አብዮታዊ ጥበቃ አዲሱን የከይባር መካከለኛ ርቀት ባለስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፉን አስታውቋል። የእስልምና አብዮታዊ ጥበቃ ኮርፖሬሽን እንደገለጸው ከሆነም በሰኔ 22 ቀን የቤን ጎሪዮን አየር ማረፊያና የወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎች ለመምታት የከይባር ሼካን ሚሳኤልን መጠቀሙን አረጋግጧል። ይህም ለእስራኤል ጥቃት ስልታዊ ምላሽ አካል ነው ተብሏል። ጥቃቱ በቅርቡ ዩናይትድ ስቴትስና እስራኤል በኢራን የኒውክሌር መስሪያ ቤቶች ላይ እያደረሱትን የአየር ድብደባ ተከትሎ ነው ተብሏል። ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሀራም ሻህር ሚሳይል ቤተሰብ አራተኛው ትሉድና ያለችው የከይባር ሼካን ባለስቲክ ሚሳይልን ከስካውኑ እጅግ የላቀ ስኬትን አስገኝቶላታል። የእስራኤል የመከላከያ ምንጮች ለሀገር ውስጥ ሚዲያ እንደተናገሩት የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽተዋል። እንዲሁም እንደ ሀይፋና ቴላቪቭ ባሉ ከተሞች ከፍተኛ ትርምስ አስነስቷል የተባለው በቴል አቪቭ ራማት ጋና አውራጃም ዘጠኝ ህንፃዎች መውደማቸው እየተዘገበ ሲሆን በሀይፋ ውስጥ ፍንዳታዎች ተመዝግበዋል። የእስራኤል የድንገተኛ አገልግሎት ሶስት ከባድ ጉዳቶችንና አንድ ታዳጊን ጨምሮ ሀያ ሶስት ሰዎች መቁሰላቸውን አስታውቋል። ነገር ግን ጉዳቱ ከዚህም የከፋና እያየለ ነው ሲሉ ተንታኞች ተናግረዋል። እንደ አይአርኤንኤ ዘገባ የኪባር ሼካን ሚሳኤል የኢራን ሐራም ሻህር ሚሳኤል ቤተሰብ አራተኛው ትውልድ ነው ያለችው የኪባር ሼካን እንደ አይአርኤንኤ ዘገባ የኪባር ሼካን ሚሳኤል የኢራን ሐራም ሻህር ሚሳኤል ቤተሰብ አራተኛው ትውልድ ነው ያለችው የኪባር ሼካን አራት ሜትር የሚጠጋ ርዝመት 1500 ኪሎ ሜትር ግራም ይመዝናል። ከፍተኛ የመንቀሳቀስ ችሎታን ጨምሮ ከከባቢ አየር ውስጥ በሰዓት 19500 ኪሎ ሜትር ፍጥነት ሲኖረው በከባቢ አየር ውስጥ በሰዓት ወደ 9800 ኪሎ ሜትር ይወነጭፋል። ይህም ዳይረንዶም ዴቪድ ወንጭፍ፣ ወይም ዩኤስ የተሰሩ የአርበኝነት ስርዓቶችን የመሳሰሉ የእስራኤል መከላከያ ስርዓቶችን መጥለፍ በጣም ከባድ ያደርገዋል። ከቀደምት የኢራን ሚሳኤሎች በተለይም የሳተላይት አሰሳና አዲስ የመመሪያ ስርዓት ይጠቀማል። እንዲሁም ኢላማውን ከመምታቱ በፊት በከባቢ አየር ውስጥ ዚግዛግ እንዲያደርግ የሚያስችለውን የሚንቀሳቀስ መልሶ መመለሻ ተሽከርካሪ መአርቪ መኖሩ ፈጣን ብቻም ሳይሆን ለመከታተልና ለመጥለፍ አዳጋጅ መሆን አስችሎታል። ወታደራዊ ምንጮች እንደሚናገሩት በሶስት ደረጃዎች ውስጥ እንደሚያልፍ ሞተሩ አሮንድ ተብሎ የሚጠራው በነዳጅ ማጠራቀሚያ ውስጥ ስለተገጠመ ሚሳኤሉን አጭርና ለእይታና መከላከል አስቸጋሪ አድርጎታል። ከይባር ሼካን ማለት በአረብኛ ትርጓሜው የከይበርን ሰባሪ ማለት ነው። ይህ ስም ለኢራን ታሪካዊ ጠቀሜታ አለው። ኢማም አሊ ቢን አቢ ጣሊብ ትልቅ ሚና የተጫወተበትን የሰባተኛውን ክፍለ ዘመን የሀበር ጦርነትን የሚያመላክት ነው። በመንግስት የዜና ወኪል ኢአር ኤን በዘገበው ቀጥተኛ ጥቅስ ላይ ዘቡ ይህንን ተግባር እስካሁን ሁሉንም የታጠቁ ችሎታዎችን አላሳተፈም ሲል የላቁ ስርዓቶች አሁንም በመጠባበቂያ ላይ ሊሆኑ እንደሚችሉ ማሳያ ነው ተብሏል። የኢራን ከይባር ሼካን ሚሳኤል ብቻም አይደለም። መገለጫው ለፍጥነት፣ ለድብቅና፣ ለትክክለኛነት የተገነባና በሬቱ ዓለም ውርስ ላይ የተመሰረተ ሲሆን በኢራን ሚሳኤል ቴክኖሎጂ ውስጥ መጠንቀቅን ያሳያል። በእስራኤል ወሳኝ መሰረተ ልማት ላይ ያነጣጠረ የጦር ሜዳው ስኬቷም ቴህራን ረዘም ላለ አደገኛ ጨዋታ መዘጋጀቷን ይጠቁማል ሲሉ የምዕራቡ ዓለም ሚዲያዎች እየዘገቡት ይገኛል። አመልካቾች አሁንም መረጃዎቻችን ቀጥለዋል። በኢራንና እስራኤል ጉዳይ ምን ምን አዳዲስ ነገሮች አሉ የሚለውን ደግሞ ሁለት መረጃዎችን ጀባን ብላችሁ። በርካታ የኢራን የጦር ጀኔራሎች አሜሪካ በሀገራቸው ላይ ለፈጸመችው ጥቃት ቆራጥ ምላሽ እንደሚሰጡ አስጠንቅቀዋል። የኢራን ጦር ዋና አዛዥ አሚር ሀታሚ የጦር መኮንኖቻቸውን በወታደራዊ ክፍል ሲያነጋግሯቸው የሚያሳዩ ቪዲዮም የሀገሪቱ ሚዲያዎች አውጥተዋል። አሜሪካ ከዚህ ቀደም በኢራን ላይ በፈጸመቻቸው ወን ወንጀሎች ቆራጥ ምላሽ ሰጥተናል፣ እናም የአሁኑም ተመሳሳይ ይሆናል ነው ያሉት። የኢራን ጦር ኃይሎች ዋና ኢታ ማዦር ሹም አብዶል ራህም ሙሳሺ በበኩላቸው አሜሪካ በፈጸመችው ጥቃት በቀጠናው ባሉ ወታደሮቿ ላይ ጦራቸው ማንኛውንም እርምጃ ሊወስዱ የሚችሉበትን እድል ከፍታለች ብለዋል። ኢታ ማዦር ሹም አክለውም ኢራን በፍጹም ወደኋላ አትመለስም ብለዋል። የእስራኤል ጦር ስድስት የኢራን ማረፊያዎች ላይ ጥቃት በመፈጸም አስራ አምስት አውሮፕላኖች ሰዎችን ማውደሙን አስታውቋል። ጦሩ በተጨማሪም የአውሮፕላን መኮብኮቢያዎችን በጥቃቱ መጎዳቱን አክለዋል። የእስራኤል መከላከያ ኃይል በማህበራዊ ሚዲያ ገጹ ላይ ባሰፈረው ጽሁፍ ጥቃቱ የተነጣጠረው አየር ማረፊያዎች በሀገሪቱ ምስራቅ፣ ምዕራብና መካከለኛው ግዛቶች ላይ መሆኑን አክለዋል። ጦሩ እንደገለጸው በድሮን ጥቃቱ ኤፍ አስራአምስት እና ኤፍ አስራአምስት ተዋጊ ጀቶችን ነዳጅ መሙያ አውሮፕላን እንዲሁም ኤች አንድ ኮብራ ሄሊኮፕተር ወድመዋል። በተጨማሪም የአውሮፕላን ኮኮቢዎችን እናም እና የከርሰ ምድር ታንከሮች ጉዳት ደርሶባቸዋል ብሏል። እነዚህ ጥቃቶች መቼ እንደተከሰተ ግልጽ ባይሆንም ኢራን ጥቃቶቹን አላረጋገጠችም። በመጨረሻም አሜሪካ በኢራን ላይ የፈጸመቻቸውን ጥቃቶች ተከትሎ በተለያዩ የዓለም ክፍሎች የሚገኙ ዜጎች ጥንቃቄ እንዲያደርጉ ማስጠንቀቂያ ወጥተዋል። ዓለም አቀፉ የደህንነት ማስጠንቀቂያ የወጣው በአሜሪካ የውጭ ጉዳይ ሚኒስቴር በኩል ነው ተብሏል። የአሜሪካ ዜጎችና ብሔራዊ ጥቅሞች የሚጻረሩ የተቋሙ ሰልፎች ሊደረጉ ይችላሉ። የአሜሪካ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ያሉ አሜሪካን ዜጎች የበለጠ ጥንቃቄ እንዲያደርጉ ይመክራል ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ ያሰናዳ ነው የመረጃ ክፍለ ጊዜ የተከታተላችሁትን ይህ መስል ነበር። ስለተከታተላችሁን ከልብ አመሰገንን። ጤና ይስጥልን።